ከሊሉላህ ኢብራሂም ዓለይህ ሰላም፣ ጨለማ በሰው ልጆች ሕይወት ላይ አንዣቦ ሰው ሰውንና ራሱ የጠረባቸውን ጣዖታት እያመለከ በሚኖርበት ዘመን አላህ አንድ ሰው እስልምና ኒሰብክ ዘንድ ላከ። ነቢዩ ኢብራሂም፣ እኔ ኢብራሂም ነኝ፣ የአንዱና ብቸኛው አምላክ ነቢይ ነኝ። ነቢዩ ኢብራሂም ያላቸውን አቅም በሙሉ ተጠቅመው ሕዝቡን ካለበት ጥመት ለማውጣት ታትረው አስተማሩ። ሲሳያችሁን ከአላህ ፈልጉ፣ ሰዎች ሆይ አምልኩት፣ አመስግኑት፣ አንዱን ጌታ ብቻ ተገዙ። ፍጡራት ታምልኩ፣ ከሃዲያንን ተጋፈጡ። ዳሩ ግን የሐቅ ጸበኛ የሆኑት ኑምሩዳውያን እሳት ውስጥ ጨመሯቸው። ከኑምሩድ ሕግጋት ለሚያፈነግጡት የሚተላለፈውን ቅጣት ጻፍ። ሰማይ ጠቀስ ነበልባል የሚረጭ እሳት ይቀጣጠል እና ነቢይ ነኝ ባዩን እናቃጥለዋለን። አላህ ባሪያውን እንዳይፈራ አደረገው፣ እሳቱንም ቀዝቃዛና ሰላማዊ አድርጎ በሰላም አስወጣ። የኔ ጌታ አላህ ሰማያትና ምድርን የፈጠረ ነው። አልወለደም፣ አልተወለደም። ከዚያ ግን ጉዞ ሆነ። በፍልስጤም ምድር ኑሮ ተጀመረ። በአንድ ሌሊት አላህ ባሪያውን ሊፈትን ቀድሞ መካትቶት እንዲመለስ ያዘዘውን ልጁን እስማዒልን ቁርባን አድርጎ ያርድ ዘንድ አዘዙ። ኢብራሂም ልጅህ እስማዒልን ለእርድ አዘጋጅ። የአብራኬን ክፋይ የሆነውን ልጄን እንዳርድ እየታዘዝኩ ነው። ከመሐይምነት ጋር ትንቅንቅ አባት እስከ ማጣት የማይደገም ጽናት፣ ንጉሥ ለብቻ እስከ መጋፈጥ የላቀ ታማኝነት፣ ልጅን ያህል ነገር እስከ መሰዋት ሱጁድ በወረኩበት ረድኝ፣ ፊቴንም እንዳታየው። ልብህ የራራና ጌታህን ታስቆጣለህ! ሰላም ሁን አባዬ። ይህን ሁሉ የኸሊሉላህ ኢብራሂም ፊልም ከወዲያ ወዲህ እያመላለሰ ያስቃኛችኋል። በአልፋሩቅ መልቲሚዲያ ፕሮዳክሽን ተዘጋጅቶ በነጃሺ ቲቪ